ይህንን ምስክርነት የምትሰሙት እህቶች ወንድሞች፣ አታሳልፉት፣ እስከ መጨረሻ ጨረሳችሁ ስሙ። እግዚአብሔር ይባርካችሁ። የእግዚአብሔር ድንቅ ታምራት ስራ ነው። ክብር ለእግዚአብሔር ይሁን። ሀይ እግዚአብሔር ሰው፣ ሰላምና ጸጋ ላንተ ይሁን። ክብር ለእግዚአብሔር ይሁን። ዛሬ በጣም ደስ ብሎኛል። ከምልክ በላይ ጌታ ኢየሱስ ስራ እየሰራ ነው ስራ በእውነት ጌታ ኢየሱስ ስራ እየሰራ ነው፣ እየሰራ ነው። በእጅ በእጁ እየሰራ ነው፣ በኪንዱ እየሰራ ነው። እግዚአብሔር ይመስገን። ባለፈው ልጆ ናት የሞተችው ማለት ነው። ዛሬ ደግሞ እግዚአብሔር ትልቁ ያን የዛኔ ብያለሁ። እግዚአብሔር ሰው እቺ አሁን ትንሽና ትልቁ እንዲገደል ጸልልኝ አልኩት እና ዛሬ ደግሞ እግዚአብሔር አምጥቶ ደጁ ላይ ትልቁን ገደደ ዘንዶ። እግዚአብሔር ይስራ ልስራ። በጣም በጣም ደስ ብሎኛል። ጌታ ኢየሱስ ካንተ ጋር ነው፣ እጁ ካንተ ጋር ነው። በእውነት ይሄ ዘንዶ ሴትዮ እንዲሞት አልፈለገችም። ጌታ ኢየሱስ ግን ተወራርጀሎ ጌታ። ይሄ ዘንዶ ሰልሞች ዛሬ ቅና ልውልም ብዬ ጌታ ጋር ተወራረጥኩት። ና ሴትዮ ባሉ ጠራችና ባሉ ደግሞ ሮኬት ብቻ ነው እንትን እያፈነዳው እሷ እንድትሄድ ማለት ነው። ከዛ ጎረቤት ሰውዮ መጣ። ወንድሙ ጓደወለች ሴትዮ ወንድሙ መጥቶ እንዲባረር ማለት ነው ወይም የሆነ ቦታ እነሱ የሚያስቀመጠው ቦታ አለና እንዲገባ ወንድሙ ጓደወለች። ወንድሙ ሳልመጣ በፊት ጎረቤቱ አንድ ሰውዮ መጣና ዘንዶን ገደለ። በጣም ደስ ብሎኛል። ይሄ የቤት ዘንዶ ነው። ጌታ ኢየሱስ ገድሏል ገድሏል። በጣም ደስ ብሎኛል። አንተ ይሄም ጌታ በጣም በጣም ስራ እየሰራ ነው። አይች ያለው በዓይኔ ዋው! ቅዱሳን ጌታ ኢየሱስ ይባርካችሁ። እኔ ወንድማችሁ ፕሮፌት ማትኪያስ ነኝ። የሀይል ምንጭ በክርስቶስ ዓለም አቀፍ ቤተክርስቲያን ባለራይና አገልጋይ ነኝ። እግዚአብሔር አምላክ ይባርካችሁ። ይህንን ተአምራት የሰራው የናዝሬቱ ኢየሱስ ነው። ከእኔ የሆነ ምንም ነገር የለም። ይህንን ያደረገውን ጌታ ባላችሁበት ቦታ አመስግኑ። ፕሮግራማችን ቀን መክሰኞ ከሰዓት ከ9 ሰዓት ጀምሮ፣ አርብ ከሰዓት ከ9 ሰዓት ጀምሮ፣ ኢሁድ ከሰዓት ከ9 ሰዓት ጀምሮ ኦንላይን ላይ ይገኛል። በኢሞ ኦንላይን ላይ ገብታችሁ የእግዚአብሔርን ጸጋ ተካፈሉ። በረከታችሁን እየበላ የቆየ ጉልበታችሁን አቅማችሁን የበላ የቆየውን ዘንዶ እግዚአብሔር አምላክ ይመታል። ብዙዎች እየተባረኩባቸው ብዙዎች የተባረኩ ነው የሚገኙት የብዙቻቸው ታሪክ እየተቀየረ ይገኛል። ይህንን ድንቅ የእግዚአብሔርን ስራ ለመድሃን ነውና ሁላችሁ መጥታችሁ እግዚአብሔርን ጸጋ እንድትካፈሉ በዚህ አጋጣሚ በዚህ ምስክርነት አጋጣሚ ጥሪ እያደረግኩ እገኛለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ይሄንን ደግሞ ምስክርነት ለብዙዋን ሽር እንዲታደርጉንና ለብዙዋን እንዲታደርሱ በጌታ ፍቅር አደራላቸዋለሁ። ብዙዎች መጥተው ይሄንን ታምራት የእግዚአብሔር ድንቅ ስራ እንዲያዩንና፣ ከተታሰሩበት ስፍራ ነፃ እንድወጡ፣ ከታመሙበት ስፍራ እንድፈቱ እግዚአብሔር እንዲጎበኛቸው ታሪካቸውና ህይወታቸው እንዲቀይር እናንተ ለብዞቻችሁ ሸር በማድረግ ይህንን ዩቱብም እያሳደጋችሁ ሳብስክራይብም እያደረጋችሁ ይህንን ዩቱብ እንድታሳድጉ በጌታ በኢየሱስ ክርስቶስ ፍቅር ሊያሳስባችሁ ይወዳለው። እግዚአብሔር አምላክ ይባርካችሁ። ከዚህ በኋላ ብዙ የእግዚአብሔር ድንቅ ስራና ብዙ ታምራትን እናያለን። ነገ አርብ ከሰዓት ከዘጠኝ ሰዓት ሁላችሁ ደግሞ በኃይል ምንጭ በክርስቶስ ዓለም አቀፍ ቤተክርስቲያን በኢሞ ኦንላይን ላይ ፕሮግራማችን እንዳለ ይታወቃል። ሁላችሁ መታችሁም ሌሎቹም ሼር እያደረጋችሁ ሌሎቹም እንዲመጡ እንድትጋብዟቸው ዘንድ በኢየሱስ ክርስቶስ ፍቅር አሳስባችኋለሁ። ይህንን ያደረገው የሰማዩ አምላክ ነው። የሰማዩ አምላክ ለዘላለም የተባረከ ይሁን። እኔ መጨረሻ ላይ አንድ ምስጋና ጌታዬም አመስግኜ ይህንን አበቃለሁ። እግዚአብሔር ሆይ ስሜ ለዘላለም ይባረክ። ይህንን ያደረግከው አንተ ነህ። ከኔ የሆነ ምንም ነገር የለም ይህንን የሰራው አንተነ ነ። በስራ ሁል ጊዜ ታማኝና አስተማማኝ አምላክ ነ። ክብር ሁሉ ለስሜና ለስሜ ይሁን። እግዚአብሔር አባታችንን አምላካችን ሆይ እንደዚህ በተለያየ አቅጣጫ ሆኖ ለሚጨነቁ ግራ ለተጋቡ በዘንደው ስርዓት ውስጥ ላሉ በፍርሃትና በስጋት ውስጥ ለሚገኙ ለይቶችና ለወንድሞቼ ጣልቃ እንድትገባና ካሉባቸው የስርዓት ነጻ እንድትወጣቸው ዘንድ በልጅ በኢየሱስም ጸልያለሁ። እግዚአብሔር ሆይ ወደ አንተ የሚጮሁ ነብስ አትበላም። ወደ አንተ የምትጮሁ ነብስ በኢየሱስም ባለች በስፍራ ነጻ እንድትወጣ እንድትጎበኝ፣ ከጉብኝት ጋር እንድትገናኝ በልጅ በኢየሱስምና ስልጣን ጸለይኩላቸው። ይህንን ምስክርነት ለሚሰሙ በህይወታቸው ላይ ትልቅ ለውጥና ሰላም፣ ስኬት እንዲሆንላቸው ዘንድ የሰማይ የመለኮታዊ ኃይሌ ጋር እንድገናኙ ዘንድ በልጅ በኢየሱስም ጸልላችኋለሁ። ስለሰማኝ አመሰገ አመሰግንሃለሁ እግዚአብሔር ሆይ፣ ስምህ ለዘላለም ይባረግ። ይህንን አውሬ ስለመታ ይከፈበል እየተቀለበ ያለውን ዘንደው አሁንም በስውር የሚሰራውን የጥልቁ አለቃ መንፈስ በልጅ በኢየሱስ ስም ይመታ። ይህንን ምስክርነት ለሚሰሙ ፈውስና ሰላም ጉብኝት በሕይወታቸው ላይ ይለፍ። በልጅ በኢየሱስ ስም አንድ ልጅህን በሕይወታችን ላይ በኃይል እንድትገልጠኝ ዘንድ በኢየሱስ ስም ጸልያለሁ። በመገለጥህ አስተንቅ በልጅ በኢየሱስ እያውድንቅ ስም አሜን። ለብዙዎቻችሁ ሼር አድርጉ። ከዛ በመቀጠል ሳብስክራይብ ያድርጉ። ይህንን ዩቱብ ያሳድጉ። ፕሮግራማችን ሳታቋርጡ ኑ እግዚአብሔርን ጸጋ ተካፈሉ ማለት እወዳለሁኝ። ዘመናቸው ተባረከ ይሁን። ሻሎም።